አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ተመልካቾች እንዴት ናችሁ? ደህና ናችሁ? ባላችሁበት ቦታ ሰላማችሁ ብዙ ትርፍ ይበልልኝ። ዛሬ እንግዲህ የሁለት ወንድማማችነት ምን ያክል ትልቅ ቦታ እንዳለው የምናይበት ታሪክ ነው። ቪዲዮን ላይክ በማድረግ ይጀምሩ። እንዲሁም ደግሞ ሰብስክራይብ ካላደረጉ ሰብስክራይብ በማድረግ በድሮ ጊዜ ሰልማን የተባለ አንድ ሰው ነበር። ይሄ ሰው ሁለት ሚስቶችን ያገባል። ከሁለቱም ሁለት ልጆችን ያገኛል። ሁለቱ ልጆች ግን ምንም ያህል በሁለት እናቶች ቢወለዱም መልካቸው ግን አንድ አይነት ነበር። ብዙም ሳይቆይ ሰልማን አንድ ሚስቱን ትሞትበታለች። እሷ ከሞተች በኋላ ሌላኛው ሚስቱን ሁለቱን ልጆች ማሳደግ ጀመረች። እናት የሞተችበት ስሙ አሚር ሲሆን ያኛው ደግሞ አማር ነው። መልካቸው አንድ አይነት ስለነበረ የአማር እናት ሁለቱን የትኛው ልጇ እንደሆነ መለየት ይከብዳታል። ብዙ ጊዜ አማር ልጇን ከአሚር የበለጠ እንክብካቤ ልታረግለት እና የበለጠ ልትጠብቀው ትፈልጋለች። ነገር ግን መለየት ይከብዳታል። አንድ ቀንም ልጇን ለመለየት እወሰነች። በእጇ ክር ይዛ እንዳመመው ሰው መስላ አልጋ ላይ ትተኛለች። እናም ሁለቱም በግ ለማገድ ሄደው ነበረ። እናም አማር እናቱን አልጋ ላይ ተኝታ ሲያያት ደንግጦ ሲሮጥ ሄዶ ምን ሆነች ነው ብሎ አቀፋት። ያኔም የአማር እናት ልጇን ማን እንደሆነ ለየች። እንዲሁም አቅፋ ሳመችውና በእጇ የያዘችውን ቀይ ክር በጆሮውን አሰረችለት በዚህም መንገድ አማርን ልጇ መሆኑን ለየች እናም ከዛ ቀን በኋላ ከሁለቱን ማበላለጥ ጀመረች ከዛ ጊዜ ጀምሮ ለልጇ አማር የተሻለ እንክብካቤ ታደረግለት ጀመረች ጣፋጩንና ለመበላት ምቹ የሆነውን ምግብ ሁሉ ለአማር ትሰጠዋለች የቆየውና የተበላሸውንም ለአሚር ትሰጠዋለች እንዲሁም በስራ ሰዓትም ልጇ አማር እንዲያርፍና አሜር ደሞ ደግሞ እንዲሰራ ታደርገዋል በዚህም ጊዜ አሜር ውስጡ እየተነካና እየተጎዳ ይሄዳል አንድ ቀን አንድ ቀንም የውሃ ጉርጓድ ውስጥ አጠገብ የውሃ ጉርጓድ አጠገብ ቁጭ ብለው ሁለቱንም እየተሳሳቁና እየተጫወቱ ዳቦ መብላት ይጀምራሉ በመቀጠልም አሚር አንድ ሀሳብ መጣለት። ሁለቱንም እናታቸው የሰጠቻቸውን ዳቦ ወደ ውሃ ጉርጓድ ውስጥ እንወርውረው በማለትም ለአማር ይነግረዋል። አማርም በአሚር ሀሳብ ይስማማና ወደ ውሃ ውስጥ ይጨምሩታል ዳቦውን። ለአማር የተሰጠው ዳቦ በጣም ትኩስና ቆንጆ ስለነበረ ቶሎ ብሎ ይሰምጣል። የአሚርም የአሚርንም የያዘው ዳቦ የቆየና የተበላሸ ስለነበረ ተንሳፎ ይቀራል። በዚህም ጊዜ አማር ውስጡ ተጎዳ። እናቱ አሚርንና አማርን ምን አክል እንደምታበላልጥ በዚሁ ቀን ተገነዘበ አማር። እናም እንግዲህ በዚሁ ሁለታቸውንም በመሳሳቅና መጫወታቸውን ቀጠሉ። እናም አማር የያዘውን ዳቦ ተከፋፍለው መብላት ጀመሩ። የአማር እናትም አሚርን በጣም እያሰራች እናም ከአማር ያነሰ ምግብ እየሰጠች ድርጊቷን ቀጠለ። በደልና ጭቆና የበዛበትን አሚር መቋቋም አቃተው። እናም አንድ ቀን ሀሳብ ይመጣለታል። በስተመጨረሻም ከዚህ ለመሄድ ይወስናል። እናም ከዚህ መሄድ አለብኝ በቃኝ በማለት ለአማር ይነግሯል። አማርም ከዚህ ርቀህ እየት ትሄዳለህ? የትስ ትኖራለህ? እኔን ብቻዬን ጥለኸኝ የት ትሄዳለህ? በማለትም ለአሚር ይጠይቀዋል። እናም ከዚህ በላይ እኔ እዚህ መታገስ አልችልም በማለት ለአማር ይነግረዋል። አሚር የእኔ እዚህ መቀመጥ ያንተ እናት ምንም አልወደደችውም፣ ስለዛ ከዚህ መሄድ አለብኝ በማለት የተሻለን ነገር ብፈልግ ይሻላል በማለት አለው። ነገር ግን አሚር ውስጡ ተጎድቶ ስለነበረ እኔ እዚህ መሆን አልፈልግም መሄድ አለብኝ በማለትም ለአማር አስረግጦ ይነግረዋል። ከአንተ ጋር ብቆይ ደስ ባላይ ነበር ግን አልችልም በማለት አሚርም እዛ የውሃ ጉድጓድ አጠገብ አንድ ዛፍ ተከለ። እንዲህም በማለት ነገረው። ይህንን ዛፍ እያበበና እየለመለመ ከሄደ እኔ ጥሩ ላይ ነኝ ማለት ነው። ይህንን ዛፍ ግን እየደረቀ ከሄደ አደጋ ውስጥ ነኝና መተሃድ ነኝ በማለትም ይነግረዋል። አማረም በወንድሙ ሀሳብ ተስማማ። እናም የተወሰኑ ምግቦችና የተወሰኑ ጓዞችን በመሰብሰብ ፈረሱ ላይ ተሰቅሎ ጉዞውን ቀጠለ። ከሱ መለየት ባይፈልግም የተሻለ ነገር ካገኘ ይሄድ በማለት ሸኘው። ትንሽም ከተጓዘ በኋላ አንድ እረኛ ያገኛል። የተወሰነ በጎች ያሉትን እረኛ አገኘ። በመቀጠልም የተወሰነ ቁጭ ካለ በኋላ ለምንድን ነው በጎቹ እዚህ ደረቅ ቦታ ላይ የምታቆማቸው? ለምንድን ነው ወደዛ ወደሚታየው ዋሻ ውስጥ ማት ማታግዳቸው በማለት ለእረኛው ይነግሯል። እረኛውን በመቀጠልም እዛ ዋሻ ውስጥ በጣም አስፈሪና በጣም የሚያስፈሩ ብዙ ተኩላዎች አሉ። እናም እነዚህ ተኩላዎች በጎቼን እዛ ውስጥ ካስገባኋቸው አይምሩልኝም በማለትም ለአሚር ይነግረዋል። አሚርን በመቀጠል እነዚህ ተኩላዎች ማየት አለብኝ በማለት ለእረኛው ይጠይቀዋል። እረኛውም አትዳፈር፣ በጣም ኃይለኞች ናቸው፣ እንዲሁም በጣም ብዙ ናቸው በማለትም ለአሚር ቢነግረውም አሚር ግን ካላየኋቸው ብሎ ድርቅ ይላል። በመቀጠልም እሺ ና ልውሰድህ፣ ግን ሳያዩን እናያቸዋለን በማለትም ጠጋ ብለው እያዩ በርቀት እያዩዋቸው ነበር። እናም አሚር እነሱን ባዩ ጊዜ ለካ ይሄንን እነዚህማ ተኩላዎች በጎችን ካገኙ አይተውልህም እውነትህን ነው በማለት ወደ ቤት ይመለሳሉ። እናም እንግዲህ በሚቀጥለው ደግሞ ቀን እነዚህን ተኩላዎች የምናጠምድበት አንድ ሀሳብ አለኝ በማለት አሚር ለእረኛው ይናገረዋል። ሀሳብህ ምንድን ነው? ቀጥል ይለዋል። የተወሰኑ ስጋዎችን አድርገን ለምን ጉርጓድ ቆፍረን ወደ ጉርጓድ አንጨምርም? በማለትም ለእረኛው ሀሳብ ያቀርብለታል። እናም ከዛ መረቡን እንለቅባቸዋለን፣ ከዛ እንገላቸዋለን በማለትም ሀሳቡን ሲያቀርብለት እረኛውም እሺ ብሎ በአሚር ሀሳብ ይስማማል። እናም ከዕለታት አንድ ቀን ጉድጓዱን መቆፈር ይጀምራሉ። ጉድጓዱንም ቆፍረው፣ ስጋውን አድርገው፣ መረብ አድርገው ተደብቀው ያያቸዋል። የስጋውን ሽታ የሸተታቸው እነዚህ ተኩላዎች ሁላቸውም ጥርቅርቅ ብለው ወደ ጉድጓዱ ያመራሉ። እናም አሚርና እረኛው ያንን መረብ ይለቁባቸዋል። በመቀጠልም በሰይፍ ሁሉንም ተኩላዎች ይገሏቸዋል። በዚሁም ሁኔታው በአሚር ሀሳብ የተስማማው እረኛው በጣም ደስ አለው። አሚርንም አመሰገነው። እንዲሁም ይህንን ስላደረገ በጣም ደስ ስላለው ሶስት በጎችን ለአሚር በስጦታ ያበረክትለታል። አሚርም እኔ አሁን የምጠብቅበትና እኔ ራሴ የምቆይበት ቦታ ስለሌለኝ አንተው ጋር ይቀመጡ በማለት እረኛውን አሰናብቶ የማግስቱ ወደ ጉዞውን ይቀጥላል። አሁንም አሚር የት እንደሚደርስ የት እንደሚሄድ አያውቅም፣ ግን ጉዞውን ቀጥሏል እናም የተወሰነ አሁንም እየተጓዘ ባለ ሰዓት አንድ ጉድጓድ ስር ጋር አንድ ቆንጅዬ ወጣት ሴት ቁጭ ብላ አዝና ይመለከታታል። እሱም በጣም እሷን በማየቱ በጣም አዝኖ ምን ሆና ነው ብሎ ከፈረሱ ወርዶ ምን ሆነሽ ነው በማለት ይጠይቃታል። እሷም እንግዲህ እዚህ ሰፈር ኦኬ የዚህ ሰፈር ይህ ሰፈር እንግዳ መሆኑን ገባት፣ ሲጠይቃት። እናም እዚህ ሰፈር ውስጥ አንድ ትልቅዬና አስፈሪ እባብ አለ። እናም ውሃ እዚህ ጉድጓድ ውስጥ ነው የሰፈሩ ሰው ሁሉ የሚቀዳው። እናም በየቀኑ አንድ በግ ወይንም ደግሞ ምግብ ካልተሰጠው ውሃውን አይለቅልንም። እናም ውሃውን እንዲለቅላቸው የሰፈሩ ሰው ተስማምቶ አንድ በግ ወይም ምግብ ይሰጡታል። እሱንም ከበላ በኋላ ትንሽ ውሃ ይለቅልን ነበረ። አሁን ግን ምንም ነገር ውሃ እየሰጠን አይደለም። እናም የሰፈሩ ሰው በመስማማት አንዳንድ ሰው እየተሰጠው ውሃ መልቀቁን ቀጥሏል በማለትም ትነግረዋለች። አሚርም ምን ነው ጭራሽ በዚህ ያክል ሰው እየተሰጠው ነው ውሃ የሚለቀው በማለት ጠይቃታል። አዎ ስትለው እሱንም እንግዲህ ያለውን ሀሳብ ይነግራታል። ለምንድን ነው አንድ ሀሳብ ለምን እንደዚህ አናደርግም አሸንጉሊት ሰው አስመስለን ከውሃ ጉድጓድ አጠገብ እናስቆመዋለን። ከዛም እንግዲህ ብዙ አሻንጉሊቱን ሊወስዳ ሲመጣ እኛ አንገቱን እንቆርጠዋለን በማለትም ለልጅቷ ሀሳብ ያቀርብላታል። እሷም ብዙ አንገት ነው ያለው፣ የትኛው ዋናው አንገቱ የትኛው እንደሆነ አላወቀም የሰፈሩ ሰው። እናም እንግዲህ የሰፈሩ ሰው ሁሉንም ነው የሚያጠቃው ከወጣ ትለዋለች። በዚህ ሀሳብ ከተስማማሽ ሂጂና አሻንጉሊትን አምጪ በማለት ለልጅቷ ይነግራታል። ልጅቷም በእሱ ሀሳብ በመስማማት እናም አዝና የተቀመጠችው አንዳንድ ሰው የሚሰጠው የነበረው ዛሬ ተራዬ ደርሶኝ ነው ብለው ስለነበረ ለምንድን ነው አሻንጉሊት ማናስቀምጥለት አንቺን አስመስለን በማለት ይነግራታል። እሷን በሱ ሀሳብ ተስማማች፣ ሄዳ አሻንጉሊት አመጣች፣ የራሷ ልብስም አለበሰቻት። ከዛ ከውሃ ጉድጓድ አጠገብ አስቆመቻት። በመቀጠልም ያንን እባብ ያንን አሻንጉሊት የተቀመጠለትን ሰው እንደለመደው ሊበላ ሲወጣ ሶስት አራት አንገት ያለውን እባብ ሊበላ ሲወጣ ማለት ነው። አሚር አንገቱን በሰይፍ ብሎ ገደለው እና ሙሉ አካሉን ወርቶ ከውሃ ጉርጓሩን ተዘረገፈ። በዚሁም በዚህም እንግዲህ በጣም ደስ ዛላት በጣም ደስ ብሏት ና ወደ ቤተ መንግስት ኢዤክ ሊሂድ ብትለውም አሚር ግን አይሆንም ቻው ብሏት ጉዞውን ቀጠለ አሜር ግን አሁንም ወዴት እንደሚሄድ አያውቅም እናም ልጅቷ ወደ ቤተ መንግስት ስትመለስ ሁላቸውም ደነገጡ እንዴት ትመለሻለች ዛሬ ተረኛነሽ አንቺ ነሽ የምትበይው በማለትም በጣም ይናደዱባታል የንጉስ ልጅ ስለሆንሽ ነው እንዴ? አሁን እኮ ከወጣ ሁላችንም ይጨርሰናል፣ በማለት ሁሉንም ሰው እሷ ላይ ያፈጣል። እሷም እንግዲህ እንዴ፣ ባቦኮ ተገሏል፣ ከዚህ በኋላ ምንም የሚያስፈራ ነገር የለም፣ በማለትም ትነግራቸዋለች። እንዴ፣ ማን ነው የገደለው? እንዴት ተገደለ? ማን ነው እሱን የገደለው ጀግና? በማለት አባቷ ንጉሱን አባቷ ይጠይቃታል። እንግዲህ እሷም አባትየውም እንግዲህ ንጉስ ንጉስ ስለሆነ ልጁን ፈልጋችሁ አምጡልኝ በማለት ጠባቂዎቹን ወደ አሚር ይልካቸዋል። አሚር ግን ቢፈልጉትም ሊያገኙት አልቻለም። አንድ መስጊድ ስር አጠገብ የተቀመጠ አንድ ወጣት አገኙ። ግን ይሄንን ሊያደርግ ይችላል የማይባል ወጣት አግኝተናል፣ ግን ሌላ ባዳ ሰው የለም እዚህ ሰፈር በማለትም ለንጉሱ ይነግሩታል። ንጉሱም እሱንም ቢሆን እስቲ አምጡት፣ ሊያው እሷ ታውቃዋለች በማለት ይነግራቸዋል። ሄደውም ያመጡታል። ሲያመጡት ልጅቷ አሚር እንደሆነ አየችው። እናም ልጅቷም እሱ ነው፣ አዎ እሱ ነው በማለት ትነግራቸዋለች። በመቀጠልም እንግዲህ ከዚህ በኋላ እዚሁ ከኛ ጋር መቆየት ትችላለህ ለዚህ ላደረግከው ትልቅ ነገር ልጄን እድራሃለሁ በማለትም ለአሚር ቃል ይገባለታል። መጨረሻ ላይም እንግዲህ የንጉሱ ልጁን ድሮ እንዲሁም ልጁን ድሮት እንዲሁም ደግሞ አሚርን እንደ ቤተሰብ ቤት ውስጥ አስቀምጦት ልጆችም ሁለቱም ልጆች ያፈራል በመጨረሻም እንግዲህ ከእለታት አንድ ቀን ከቤት አሚር ወደ ዋሻ ወደ ተራራ ቦታ ከፍ ማለት ይፈልጋል። እንዲሁ በመቀጠልም እንግዲህ ንጉሱ ወደዛ ከፍ እንዳትል፣ በጣም ኃይለኛ ድግምተኛ አለ በማለትም ይነግረዋል። ግን አሚር እሺ ከፍ አልልም በማለትም ለንጉሱ ቃል ገብቶለት አሚር ወደ ፈለገው ቦታ ይሄዳል። እናም አሚር ከሄደ በኋላ በጣም በሚያሳዝን ሁኔታ ያንን ድግምተኛ ከያለበት ወጥቶ አሚር ሰይፉን ይዞ ጠጋ ሲለው ሊመታው መስሎት ደግሞ እስከነፈረሱ እስከነራሱ መሬት ላይ ይወድቃል። እናም እንግዲህ በዚህ ሰዓት በዚህ ሰዓት እንግዲህ አማር ወንድሙ ዛፉን ሲያየው ቅጠሎቹን እየደረቁ እየወደቁ ያያል። እንዲሁም በዚህ ጊዜ እንግዲህ አማር ወንድሙ አደጋ ላይ እንደሆነ ይገነዘባል። እናም ፈረሱን አስነስቶ ጉዞውን ይቀጥላል። እየተጓዘ እያለ አንድ መንደር ላይ በግ የጠበቀ እረኛ ያገኛል። ከዛ እንግዲህ እሱ አሚር መስሎት አማርን በጎችን አትወስድልኝም እንዴ? በጣም በዝተውብኛል በማለትም ይነግረዋል። ወንድሙም እንግዲህ እዚህ እንደነበረ ያስተውላል። እናም ስመለስ ወስዳቸዋለሁ በማለት መንገዱን ይቀጥላል። እናም የተወሰነ እንደሄደ ሌላ ሰፈር ያገኛል። እናም እንግዲህ የተወሰኑ ሰዎችን አግኝቶ እንዴ አሚር አንተን እየፈለግን ነበርኩ፣ የት ነበርክ? በማለት ይናገሩታል። እሱም እንግዲህ አሁን ለካ ወንድሜ ሰፈር ነበረ ማለት ነው በማለት ይገነዘባል። እንዲሁም ከዛም እሱ እንዳልሆነ እና ወንድሙ እንደሆነ እናም ወንድሙ ችግር ላይ እንደሆነ ይነግሩታል። እናም እነዛ ሰዎች ወደ ንጉሱ ይወስዱታል። ንጉሱንም አማርን ባዩ ሰዓት አሚር መስሏቸው የት ሄደህ ነበር አሚር እየፈለግንህ ነበር እኮ በማለት ንጉሱ ለአማር ይጠይቀዋል አማርም ወንድሜ ነው እኔ አይደለሁም በማለትም ይናግረዋል እናም ወንድሜ አደጋ ላይ ነው እንድረስለት በማለት ለንጉሱ በሚነግረው ጊዜ አሁን ወደ ተራራው ጋር አትውጣ ድግምተኛ አለ እያልኩት አይ ደርሼ እመጣለሁ ብሎኝ ከዚህ ሄዷል በማለትም ለወንድሙ ይነግረዋል። እናም ምን ማድረግ እንዳለባቸው እናም ንጉሱ ከባልደረቦች ጋር ተሰብስቦ ማለት ነው ምን ማድረግ እንዳለባቸው ይነጋገራሉ። እናም አሜር ወደዛ አማር ወደዛ ሄዳለሁ ሲል አይ መሄድማ የለብም አንተንም ይደግመሃል በማለት ድግምተኛው ኃይለኛ ስለሆነ አንተም ሊደግምብህ ይችላል። ቆይ ተረጋጋ፣ በማለት ከጓደኞቹ ጋር ይነጋገራል ንጉሱ። እናም አንዱ አንድ ሐሳብ መጣለት። ዙሪያውን ለምንድን ነው ጭድ አድርገን ማናነደው? የጭሱን ሽታ ሲያሸት ድግምተኛው ወይ ይወጣል ወይ ይሞታል በማለትም ወይም ሰፈሩ ለቆ ይወጣል በማለትም ይናገራቸዋል ንጉሱም ቆንጆ ሐሳብ ነው በማለትም ይስማማል። እናም ዙሪያውን ወስደው ቤቱን የ ድግምተኛው ቤት ዙሪያውን በእሳት ያቃጥሉታል ማለት ነው። ከዛም እንግዲህ ከቤቱ ሲወጣ አፍኖት ከቤቱ ሲወጣ ማለት ነው ድግምተኛው አማር ጭንቅላቱን በሰይፍ ብሎ ሊገለው ችሏል። እናም ወደ ውስጥ ሲገቡ ግን አሚርን ወደ ውስጥ ሲገቡ ግን አሚር ራሱን ስቶ ወድቆ ነበር። እናም በዚህ ሁኔታው በጣም አለቀሰ አማር እናም ወንድሙን ተሸክሞ ወደ ቤት ይዘውት ሄዱ። እናም ከብዙ ጊዜ በኋላ ከብዙ ማሳከምና ከብዙ ሕመም በኋላ አሜር ተሽሎት ደህና ይሆናል። እናም እንግዲህ አሁን ቤተሰቦችህን ሰብስበህ ወደ መኖሪያ ቦታችን እንሂድ በማለት ወንድሙንን ለመውሰድ ለንጉሱ ይጠይቀዋል። ንጉሱም እናንተ ከተመቻችሁ እኔ ችግር የለብኝም በማለት መቋቋሚያ ብዙ ሀብትና ንብረት ሰጥቷቸው ወደ ወደ መኖሪያ ተሰፈራቸውን ያቀናሉ። አማር ወንድሙና፣ የወንድሙ ልጆች፣ የወንድሙ ሚስት ይዞ ወደ መንደሩ ያቀናል። በመቀጠልም እንግዲህ ያንን የበጎቹን እረኛ ያገኙታል። እናም የበጎቹን እረኛ ያገኙታል። እዛም እንግዲህ በጣም በጎቹ በዝተው እና ተባስተው ያንንም በጎች ሰብስበው እንግዲህ ወደ መንደራቸው ያቀናሉ። በጣም ደስ በሚል ሁኔታ አማር ከ አሚር ከወንድሙ አማራ አጠገብ ቤት ሰርቶ ልጆቹን እራሱን ሰብስቦ መኖራቸውን ቀጠሉ። እናም ደስተኛ ሆነው ልጆቻቸውን እያሳደጉ ቀጠሉ ማለት ነው። በዚህ ታሪክ የምንረዳው ነገር ቢኖር ምንም ያህል ምንም ያህል ምንም የአንድ እናት የአንድ አባት ባንሆኑ እንኳን ወንድማማቾችነት እንዴት እንደሆነ ያስተምራል። እንዴት ደስ እንደሚል ማለት ነው እና በጣም ነው የሚገርም ታሪክ ነው። በጣም ደስ የሚል ታሪክ ነው። ወንድም ለወንድሙ ምን ያክል መስዋዕት እንደሚከፍል እና ምን ያክል እዝነት እንዳለ ግዴታ ከአንድ እናት ወይም ከአንድ አባት መወለድ እንደሌለብን ዋናው ግን ፍቅርና መተሳሰብ መሆኑን እዚህ ጋር ያሳያል። እናም ውድና የተከበራችሁ የይነ ዩቲዩብ ተመልካቾች በያላችሁበት ሰላማችሁን ብዝት ትርፍ ይበለለኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ደግሞ የደውል ምልክቷን በማጥቋር የምለቃቸውን ቪዲዮዎች ቶሎ ቶሎ እንዲደርሳችሁ ማድረግ ትችላላችሁ። እንዲሁም ደግሞ ሀሳብ፣ አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ። እስከ ቀጣዩ ክፍል ድረስ ቸር ቆዩልኝ።